የፊት መስመር ተጫዋቾች የዝውውር ዋና ጉዳይ መሆን ሁላችን የሚያስተዋልናው ነው ነው በተለይ የእንግሊዝ ፕሪምየር ሊግ ክለቦች በፊት መስመር እንቅስቃሴ ራሳቸውን ለማጠናከር በጣም ከፍተኛ ገንዘብ አውጥተዋል። አንዳንዶቹ እንደም ደራርበው ሁሉ ገዝተዋል። እንደ ሊቨርፑል ያሉት ጎይ ኪቴኬን አሌክሳንደር አይዛክን አርገዋል። ምን ነው ምንልባቸው ተጫዋቾች ግን ተፈጠሩ? ምን ነው ከሸፉ? ምን ነካቸው? እንደ ጠበቅንባቸው ለምን አልሆኑም ሲባል የሚነሱ ስሞች አሉ። ቤንጃሚን ሼሽኮ፣ አሌክሳንድር አይዛክ፣ ቪክቶር ዮኮሬሽ ከተጠበቀው በታች ከሆኑት ተጫዋቾች መካከል ናቸው። እንደነ ቮልት ሜድ ደግሞ ከተጠበቀው በላይም ሆነዋል። ኒውካስሉ ምን አስተዋልን የሚለውን እንነጋገርበት። መቼም የሚያስገርም ይመስለኛል። እኔ ማለት በጣም ከጠበቅ ናቸው ትልልቅ አጥቂዎች መካከል ከሶስቱ ቢያንስ አንዱ ደህና ነገር ያሳያል ብለን ማለት በቃ የስኬት ጉዞውን ገና ከወዲሁ ጀምሮ ያሳያል ብለን የጠበቅንበት ነው የሚመስለኝ። እንደውም እኔ ከነበሩኝ መጠበቆች መካከል በትልቁ በቃ ያልተሳካው፣ ምናልባት ከዚህ በኋላ የሚሆነውን አላውቅም እንጂ በአጥቂዎች መካከል የሚደረገው ፉክክር በዚህ በ2025 26 የውድድር ዓመት በእንግሊዝ ፕሪምየር ሊግ በጣም ሀይለኛ ከባድ ይሆናል የሚል እምነትም ግምትም ነበር። ያንን እንድትገምት እንድታምን የሚያደርጉ ምክንያቶች አሉ። ምክንያቱም በየክለቦቹ የፈረሙት ተጫዋቾች ቪክቶር ዮኮሬሽንም ብናነሳ፣ አሌክዛንደር አይዛክንም ብናነሳ፣ ሼሽኮንም ብናነሳ ጎል በማስቆጠር አቅማቸው የተመሰከረላቸው ትልልቅ ሪከርድ ያላቸው ተጫዋቾች ናቸው። ስለዚህ ያንን ጠብቀን ነበር፣ ግን እንደ ጠበቅ ነው አይደለም በተለይ አሁን በዋናነት የምናነሳው እነዚህ ሶስት ተጫዋቾች ወደ ፕሪምየር ሊጉ ከመዘዋወራቸውን በፊት አሌክዛንደር አይዛክም ሊቨርፑልን ከመቀላቀሉ በፊት ትልልቅ የወሬ ርዕሶች ስለነበሩ ነው። እና እንደተጠበቀው የመጀመሪያ ስኬት የላቸውም። በተለይ ለእያንዳንዱ የየራሱን ምክንያት ማስቀመጥ ይቻላል፣ ግን ደግሞ ከሁሉም አሌክዛንደር አይዛክ ሊቨርፑልን ሲቀላቀል፣ ግን በጣም በቃ ጉድ የፈላበት ሊቨርፑል ነበረ ይሆናል የተባለው እና ያ ግን አይደለም እንደውም ከነሱ በላይ ከነሱ በላይ የነሱ ምትክ ይሆናሉ ተብሎ የታሰቡት ተጫዋቾች ለምሳሌ እንደ ሁጎ ኢኪቲኬ፣ በቼልሲ በኩል ጃው ፔድሮ በእንደዚህም ደግሞ የኒክ ቮልት ሜድ አይነት ተጫዋቾች የተሻለ እና ለክለቦቻቸው በጣም የሚጠቅም አይነት እንቅስቃሴ እያደረጉ እንደሚገኙ እየተመለከትን ያለ ነው። ስለዚህ የነዚህ ተጫዋቾች ድርሻ የበለጠ እየሰፋ ይመስለኛለን ስረዳው ማለት ነው። ለማንኛውም ግን እነዚህ ሶስት ተጫዋቾች ወደ ብሔራዊ ቡድን ከማምራታቸው በፊት ወይም ይሄ የኢንተርናሽናል ብሬክ ከመምጣቱ በፊት ስድስት የሊግ ጎሎችን በጋራ ያስቆጠሩ ናቸው ተብሏል። ይኸውን በጣም የሚገርም ነው አይደል? ምንድን ለምሳሌ አንድ ነገር ብናነሳ ሊቨርፑል አሌክሳንድር አይዛክን ሲያስፈርም ዩናይትድ የቤንጃሚን ሼሽኮን ዝውውር ሲጨርስ አርሰናል በእጁ ሲያስገባ ቪክቶር ዮኮሬሽን ምንድን ነበር የደጋፊዎቹ ስሜት የነበረው? በቃ በእርግጠኝነት በጣም በጣም ከፍተኛ ሴሌብሬሽን ነበር የነበረው። እዛ ሴሌብሬሽን ውስጥ ምንድን ነው የከተታቸው ካልሽ በእነዚህ ልጆች ዝውውር ቡድኖቻችን ይሻሻላሉ ማለታቸው ነው። የእነዚህ ተጫዋቾች ግዢ በቡድናችን ውስጥ ከፍተኛ የሆነ አቅምን ከፍተኛ የሆነ ጥንካሬን ይፈጥርልናል ብሎ ከማመን ብሎ ከመተማመን ነው። አሁን በዛው መንገድ የቤንጃሚን ሼሽኮን ፕሬዘንስ የዩናይትድ ደጋፊዎች ሰለብሬት እያደረጉት ነው ወይ? አሁን በዛው መንፈስ የአሌክሳንድር አይዛክን መኖር ሊቨርፑሎች ኢንጆይ ማድረግ ጀምረዋል ወይ? ከቪክቶር ዮኮሬሽ ተገቢውንና የጠበቅነውን ጥቅም እያገኘን ነው ይላሉ የአርሰናል ደጋፊዎች አይሉም? ስለዚህ ልክ ዝውውሩ ሲያልቅ የነበረው የደስታ ስሜት የሴሌብሬሽን ስሜት አሁን ከሌለ ጉድለቱን ነው እያሳየን ያል ገብቶሻል፣ አይደል? በቃ ጉድ መመካት ካልተፈጠረ በቪክቶር ዮኮሬሽ ካልተመኩ በሼሽኮ በአሌክሳንድር አይዛክ ላይ ጥሩ ስሜት ከሌላቸው ለእነዚህ ተጫዋቾች የተከፈለው ዋጋ እነዚህን ተጫዋቾች በማስፈረም ቡድኖቹ የተጠበቀውን ያህል ራሳቸውን ለማሻሻል መቸገራቸውን ነው የሚያሳየኝ። ለኔ ያው ልክ ነው። በዛ ላይ ደግሞ የወጣባቸው ገንዘብም ቀላል አይደለም። ለምሳሌ አሁን የእንግሊዝ ፕሪምየር ሊግ የክረምቱ የዝውውር መስኮት ሲጠናቀቅ ወደ ሶስት ቢሊየን ፓውንድ አካባቢ ነው አጠቃላይ ክለቦቹ ያወጡትና ሪከርድ የነበረው በአንድ የዝውውር መስኮት እንዲህ አይነት ገንዘብ ወጪ ተደርጎ አያውቅም ብለን እኛም ሪፖርት ስናደርግ ነበር። ከእነዚህ ውስጥ ደግሞ ቅድም ለጠራናቸው ለስድስቱ ተጫዋቾች ማለት ነው፣ ለዮኮሬሽ፣ ለአይዛክ፣ ለሼሽኮ፣ ለኢኬቴኬ፣ ለቮልትሜድና ለፔድሮ ለእነዚህ ለስድስቱ ተጫዋቾች ደግሞ አራት መቶ ሰባ አንድ ሚሊዮን ፓውንድ አካባቢ ነው የወጣው። ብዙ ገንዘብ ወጥቶባቸዋል። ብዙ ገንዘብም ሲወጣ ለምን የሚያስብል ጥያቄ ብዙ አልነበረም። ለማንኛውም አጠቃላይ ግን እነዚህን የፊት መስመር ተጫዋቾችን በተመለከተ ጠቅለል ያለውን ነገር በዚህ መንገድ ካነሳን ደግሞ የሶስቱን ለየት አድርገን ብናነሳው ትንሽ መንደርደሪያ ብንሰጥ ከዛ በኋላ ከዚህ በኋላ ለሚደረጉ ጨዋታዎች ምንድን ያለው ተስፋ የሚለውንም ለማሳየት ያግዝ ይሆናል። ለምሳሌ አሌግዛንደር አይዛ ግን እንውሰደው እኔ ከቤንጃሚን ሼሽኮም ከቪክቶሪ ኮረሽን በላይ አሌግዛንደር አይዛግ በዚህ የውድድር ዓመት ከመጀመሪያ ጨዋታ ጀምሮ ለሊቨርፑል በጣም ትልቅ አገልግሎት ይሰጣል የሚል ግምት ነበር። የነበሩትን የዝውውር ሀሳቦች እናስታውሳቸዋለን። የነበረበትን ከኒውካስል ጋር የነበረበትን የፕሪሲዝን ጊዜ እንዳልነበረው፣ እነዚህን እነዚህን እናስታውሳቸዋለን። ግን እነዚህ በችግርነት የሚገለጹትና የሚቀጥሉት ለተወሰኑ ሳምንታት ነው እንጂ እስከ አስራ አንደኛው ሳምንት ድረስ ይቀጥላል የሚል እምነት አልነበረኝም። አንደኛ ይሄ ነው። ዋነኛው ደግሞ የእንግሊዝ ፕሪምየር ሊግን የሚያውቅ ተጫዋች መሆኑ ነው። ሊቨርፑልም ከሌሎቹ ከአርሰናልም ከማንቸስተር ዩናይትድም የተሻለውን ተጫዋች አገኘ የተባለበት አንደኛው ምክንያት ሊጉን የሚያውቀው ስለሆነ ነው። ሁለተኛ ደግሞ አሌግዛንደር አይዛክ በኒውካስትል እንደምናውቀው ይህ ጎል አካባቢ ላይ ብቻ የምታገኘው አይነት አጥቂ አይደለም። ወደኋላም ተመልሶ ቡድኑን በማገዝ ያለው አጥቂ ነው። አዎ በጣም አሪፍ የሚባል ኳሊቲ ያለው ተጫዋች ነው። ስለዚህ ከሁሉም የተለየውን ሰው አግኝተዋል ና የተለየ ጥቅም ለሊቨርፑል ይሰጣል ብለን ነበር የገመት ነው ግን እንዳልነው አሁን አስራ አንድ ጨዋታዎች በእንግሊዝ ፕሪምየር ሊግ ላይ ተመልክተናል። ሊቨርፑል ስምንተኛ ደረጃ ላይ ነው የተቀመጠው። ይሄ ያልተጠበቀ ነው። ለምሳሌ ባለፈው የውድድር አመት መሀመድ ሳላህ አርባ ሰባት የጎል ኢንቮልቭመንት ነበረው፣ ጎልና አሲስት በማድረግ ከዛ ቀጥሎ የምናነሰው አይዛከ ነው ሀያ ዘጠኝ እና የባለፈው የውድድር ዓመት ስኬቱንም እንደዚሁ ስታነሳ ለአይዛክ የተለየ ግምት መስጠታችን ብዙ የሚያደናግር ነገር አይደለም፣ ወይም የማይጠበቅ ነገር አይደለም ብለን ማንሳት የምንችል ይመስለኛል። ለማንኛውም ግን አሁንም ቢሆን አሌክዛንደር አይዛክ ለሊቨርፑል ሁለት መቶ ሀምሳ ሶስት ደቂቃዎችን በሊጉ ተጫውቷል እስካሁን ድረስ አጠቃላይ ወደ አራት አካባቢ ጨዋታዎች ላይ ነው ማለት ነው። አርንስሎት ለዚህ ተጫዋች የተሻለውን ነገር መፈለግ እንዳለባቸው እየተገለጸ ነው የሚገኘው። በእርግጥ ብለው ደግሞ ሰዎች አስተያየት ይሰጣሉ ስለ አሌክዛንደር አይዛክ። አሌክዛንደር አይዛክ አሁን እየተቸገረ ነው፣ ጥሩ ጥንካሬ ላይ አይደለም የሚገኘው። እሱ ብቻ ሳይሆን ሊቨርፑልም ጥሩ የውድድር ጊዜ አይደለም እያሳለፈ የሚገኘው። ግን አንድ እርግጠኛ ምን ሆነው ነገር አሌክዛንደር አይዛክ እንደዚህ ሆኖ አይቀጥልም በጣም ቶሎ ይሻሻላል፣ አለው የሱን መሻሻል ደግሞ ሊቨርፑልም በፍጥነት እንዲሆን ይጠብቃል ይፈልጋሉ። ይኸውልሽ አሁን እነዚህ ፋክቶች ናቸው አሁን የቀረቡት። አሁን ለምሳሌ ከጠቃቀስናቸው ተጫዋቾች ከቤንጃሚን ሼሽኮ፣ ከቪክቶር ዮኮሬሽ እና ከአሌክሳንድር አይዛክ ማን ፈጥመው ይሻሻላል? ወይም በመሻሻል ተስፋ ማንን የበለጠ ትጠብቅ ያለሽ ደረጃ ብቻ አንደኛ ሁለተኛ ሁለተኛ አይዛክ፣ ሶስተኛ ሼሽኮ። እኔ አሁን የኔ የኔ ደረጃ ደግሞ ከዚህ ይለያል። እኔ አንደኛ አይዛክን ነው የምለው። ከነ ቪክቶሪ ዮኮሬሽን ቀድሞ ወደ ምርጥ ብቃት ይመጣል ብዬ ማስበው አሌክሳንድር አይዛክን ነው። ከአሌክሳንድር አይዛክ ከጥሎ ቪክቶሪ ዮኮሬሽን ከዛ በኋላ ቤንጃሚን ሼሽኮን ነው ማደርገው ነው። ለምን ያልሽኝ እንደሆነ ባንዴ ከሽፎ አይደለም ይሄ ልጅ። በእርግጠኝነት የምነግርሽ ከሽፎ አይደለም ይሄ የሆነ በፕሪሲዝን የነበረው ያለመዘጋጀት የሆነ በሊቨርፑል ቤት ውስጥ የጠበቀው ነገር የአሰልጣኙ ሀሳብ፣ እነዚህ እነዚህ ነገሮች ተይዘው ወደ ኋላ ትንሽ የጎተቱት ናቸው እንጂ ራሳቸውን በፕሪሚየር ሊጉ በደንብ አድርገው ማሳየት በደንብ አድርገው መግለጥ ከቻሉ ተጫዋቾች መካከል አንደኛው አሌክሳንድር አይዛክ ነው። በእንግሊዝ ፕሪሚየር ሊግ ሁሌም ቢሆን የምንደነቅባቸው የፊት መስመር ተጫዋቾች ካሉ ከምንደነቅባቸው ተጫዋቾች መካከል አንደኛው አሌክሳንድር አይዛክ ነው። ምክንያቱም ያለፉትን ዓመታት የዚህን ልጅ ቁጥሮች ብትመለከች ወይም የጉብዝና ልኬቱን ብትወስጪ መሐመድ ሳላህና ሀላንድ ብቻ ናቸው ከሱ የሚሻሉት። ሌሎቹ በፕሪምየር ሊግ የምናያቸው ጥሩ ጥሩ የምንላቸው ተጫዋቾች በሙሉ ቁጥራቸውም ውጤታማነታቸውም ለቡድኖቻቸው ያበረከቱትም ነገር ከአሌክሳንደር አይዛክ ጋር ኮምፓራብል አደለም። ይህን ልጅ ከቪክቶር ዮኮሬሽ ጋር እንዳታነጻጽሪው። ይህ ቪክቶር ዮኮሬሽ ለሊጉም እንግዳ ነው ፈጥኖ ከመላመድ ፈጥኖ እንደገና ጎብዝናውን ከመግለጥ አንጻር ምንም እንኳን በአንድ ነገር ቪክቶር ዮኮሬሽ የበለጠ አድቫንቴጅ ስ ነው ብዬ ባስብም የበለጠ ተጠቃሚ ይሆናል ብዬ ባስብም፣ ዮኮሬሽ ይጠቀምበታል ብዬ የማስበው ምንድነው? በቡድናዊ ጥንካሬ አርሰናል ከሊቨርፑል ይልቅ በጣም ስለሚሻል ያ ቡድናዊ ጥንካሬ አግዞት ቶሎ ወደ ፎርም እንዲመጣ ሊረዳው ይችላል። ግን ይህንን ደግሞ እኔ ገልብጫ አስበዋል። ገልብጫ ሳስበው ሊቨርፑል ተተራማምሷል። ሊቨርፑል አሁን እንደ ቡድን ጠንካራ የምትይው ቡድን አይደለም። ሁላችንም የሚያስማማን ነው። ስለዚህ የሊቨርፑል ጠንካራ ቡድን አለመሆን አሌክሳንድር አይዛክም ላይ ተጽዕኖ አሳድረዋል። አርሰናል በዚህ መጠን ጠንካራ ሆኖ አርሰናል በዚህ መጠን አሪፍ ሆኖ ከዚህ በፊት አይተናናቅም በምንለው መጠን መጥቶ ግን ከቪክቶሪ ዮኮሬሽ የሚገኘው አገልግሎት ምናልባትም የአርሰናል ብቸኛው ዊከስ ሊንክ ምንለው። ብቸኛው ደካማው ነገር የምትየው ቪክቶ ዮኮሬሽ። ስለዚህ ከምርጥ ቡድን ውስጥ እየተገኘ ደካማ እና ከደካማ ቡድን ውስጥ የተገኘ ደካማ አንድ ናቸው ወይ ነው እኔ። ሁለቱ ጎን ደግሞ ማላስቀምጠው ደግሞ ለጊዜው ቤንጃሚን ሼሽኮን ነው። ቤንጃሚን ሼሽኮ አለመሆን አይደለም ሩቅ ነው፣ በጣም በጣም ሩቅ ነው። አሁን የተወሰኑ ሰዎች ለቪክቶ ዮኮሬሽ ሲከራከሩ ይለፋል ግን አይደል ይላሉ ግን እኮ ይታገላል አደል ይላሉ። አንዳንዶች ደግሞ አለፍ ብለው ሄደው የአርሰናል ሌሎች ተጫዋቾች ውጤታማ ለመሆናቸው የሚያበረክተውን አስተዋጽኦ አይታያችሁም ወይ ይላሉ። እንደዚህ ባለ መንገድ ራስን መደለል እኔ አላምንበት። የእውነት ለመናገር ለምን በኝ ቪክቶር ዮኮሬሽ ሲፈርም ለአርሰናል የአርሰናል የመጨረሻ የፐዝሉ ጅግሰው ተገኘ ነው የተባለው አይደለም። ስለዚህ እየተገጣጠመ እየተገጣጠመ እዛች ፊት መስመር ላይ ብቻ የቀረው ነገር ነበርስ ቪክቶር ዮኮሬሽ ማቶ ተሳካ ነው የጠበቅነው። ምንድነው በአንድ የውድድር አመት ሀያ ምናምን ጎል የሚያስቆጥር አጥቂ ከኦቢሚያንግ በኋላ አርሰና ላገኘ ነው ስንል የነበረው። አጠገቡ አይደርስም አሁን ባለው እውነት ነው። ከዚህ በኋላ ከጉዳት ተመልሶ የበለጠ አሪፍ ሆኖ የበለጠ ምናምን ሊሆን ይችላል። ስለ እሱ አይደለም የማወራው። እኔ ማወራ ያለሁት እስካሁን ስላየነው 11 ጨዋታ እስካሁን ስላየነው ቻምፒየንስ ሊግ ጨዋታ ነው። እስካሁን ስላየ ነው ካራባው ካፕ ጨዋታ ነው። በቃ በእነዚህ ጨዋታዎች ላይ ኢን ኦል ኮምፒቲሽንስ አርሰናል ባደረጋቸው ጨዋታዎች ላይ ቪክቶር ዮኮሬሽ ይሆናል ብለን ከጠበቅ ነው የአርሰናል ደጋፊዎች ሲፈርም ዘንድሮ በቃ ብለው በልብ በሙሉነት የተናገሩለትን ነገር ያሟላ ሆኖ አላገኘሁትም። አው እሱን አላሟላም። ግን ደግሞ አሁን ባለው ሁኔታ ከቤንጃሚን ሼሽኮ ከአሌክዛንደር አይዛክም የተሻለውን ነገር እያደረገ ነው ብለው ደግሞ አስተያየት የሚሰጡ ሰዎች አሉ። ለምሳሌ ቪክቶሪየተሻለ ነገር ማድረግ ለምሳሌ ኳልኩ ቪክቶሪያ ኮሬሽ በአስራ አራት ጨዋታዎች ላይ ተሳትፏል። ከአርሰናል ጋራ በእነዚህ በአስራ አራት ጨዋታዎች ስድስት ጎል ላይ ያስቆጠረው ከስድስቱ አራቱ በሊጉ ላይ ያስቆጠራቸው ናቸው። ስለዚህ በጎል ማስቆጠር ረገድ ቀደም ብለን ከጠራ ናቸው ነው ይሁም በራሱ ይህ ልክ ሙሉ ነው ለማለት አይደለም ግን ይሄ በንጽጽር ከቤንጃሚን ሼሽኮና ከአሌክዛንደር አይዛክ ጋር በተያያዘ አንስተን የምንናገር ከሆነ የቪክቶር ዮኮሬሽ ቁጥሮች የተሻሉ ናቸው። በእርግጥ እዚህ ላይ ወደ ስምንት መቶ ሁለት ደቂቃ አካባቢ ነው ሜዳ ላይ እሱ የተሰለፈው በአስር የፕሪምየር ሊግ ጨዋታ ማለት ነው አራት ጎል ባስቆጠረበት እዛ ላይ ከሚነሱት ነገሮች መካከል አንደኛው እነማን ጋር አርሰናል ሲጫወት ጎል አስቆጠረ? ሊድስ አዎ፣ የሚለው ነው። ከሊድስ ጋር፣ ከኖቲንግሀም ፎርስ ጋር፣ ከበርንሌ ጋር ሲጫወት እንደዚህ እንደዚህ ነው ጎሎቹን ያስቆጠረው እና በትልልቅ ጨዋታዎች ላይ ጎል የማስቆጠር ብቃቱን ገና መልሶ አላገኘውም ብለው አስተያየት የሚሰጡ አሉ። ምናልባት አንተ ልትስማማበትም ላትስማማበትም ትችላል። አላቅም። ግን ከሰንደርላንድ ጋር በነበረው ጨዋታ ላይ ቪክቶር ዮኮሬሽ አለመኖሩ አርሰናልን በጣም ጎድቶታል ብለው ሀሳብ የሚያቀርቡ ሰዎች አሉ ምክንያቱም ቅድም እንዳልነው ሌሎቹ የአርሰናል ተጫዋቾች ነጻ እንዲሆኑ ስፔስ እንዲያገኙ በማድረግ ረገድ ቪክቶር ዮኮሬሽ የራሱ የሆነ ትልቅ ሚና አለው ብለው የሚያምኑ ሰዎች ናቸው ይሄንን አስተያየት የሚሰጡት ይሄ አንድ የሚነሳ ነገር ነው ግን እንዳልከው በጣም ትልቁ ነገር ቪክቶር ዮኮሬሽ ወደ አርሰናል ቤት ሲመጣ በመቶ ሁለት ጨዋታ ዘጠና ሰባት ጎል ያገባ ተብሎ ሲጠቀስ ስለነበረ በእያንዳንዱ ጨዋታ ላይ ጎል በጎል የሚያደርግ አንድ ሁለት ደግሞ የእርሊንግ ሃላንድን እግር የሚከተል አይነት ተጫዋች ነው ብለው ሀሳብም የሚሰጡ ሰዎች ነበሩ። እስካሁን ግን እስካሁን ባየነው ብዙ የሰራ ብዙ ፐርፌክት የሚያስብል ነገር የለም። ከዚህ በኋላ ግን የሚኖሩ መሻሻሎች በሁሉም ላይ በቪክቶር ዮኮሬሽ ላይ ብቻ ሳይሆን በቤንጃሚን ሼሽኮ በአሌክዛንደር አይዛክም ላይ ይኖራሉ ብለን ነው ምንጠ። ግን አሁንም አንድ የምነግርሽ ነገር የነዚህ አሰራራ ጨዋታዎች ፋክት የአሌክሳንደር አይዛክ ሲደመር የቤንጃሚን ሼሽኮና የዮ ኮሬሽ መነጻጸር አለበት ብዬ አላምንም። እኔ ለምንድን ነው ማላም ነው እውነቱን ነው የተነገረው ነገር እውነት ነው። ግን የተነገረው እውነት የእሱን መሻል ለማሳየት የሚመቸው ነገር ነው የተነገረው ስድስት ጎል ማግባቱ ግን የተጫወተው ደቂቃ ቅድም እንዳነሳሸው ከአሌክሳንድር አይዛክ ጋራ ምንም የምታነጻጽረው አይደለም፣ የምታነጻጽረው አይደለም። ሁለት አሌክሳንድር አይዛክ ሂ ሀዝ ኖ ፕሪሲዝ ናተኦል ጭራሽ አልነበረውም። ሶስት አሌክሳንድር አይዛክ በመረጋጋት ካቃተው ሊቨርፑል ጋራ ነው እየተጫወተ ያለው። ያ ማለት የሌሎቹ ተጫዋቾች ጉብዝና ፒክ አላረገውም እሱ ገምቶሻ ለመለሽ እነዚህ እነዚህ ሁሉ ነገሮች ወደ ጎን ልንተዋቸው የምንችላቸው ፋክቶች አይደሉም። አሁንም እኔ የምለው ምንድን ነው፣ እስካሁን ያለው በቂ ነው ብሎ የሚያምን ሰው ካለ ከቪክቶር ዮኮሬሽ እኔ አላምንም። እውነት እኔ ይንን አላምንም። ከዚህ በላይ ነው መሆን ያለበት። እኔ የራስ መስ ኃይሉንን የማንቸስተር ዩናይትድ ህይወት እንዲደግም አይደለም ይ ልጅ የመጣው። ራስ መስ ኃይሉን በፕሪምየር ሊግ እኮ አልፎ አልፎም ጎል ያገባል። ራስ መስሆይሉን በዩሮፓ ሊግ እኮ ጎል ያገባ ነበር። የዩሮፓ ሊግ እና የቻምፒዮንስ ሊግ ጎሎች እኮ ጥሩ ናቸው። ልጁ ምንድን ነው ራስ መስሆይሉን በፕሪሚየር ሊግ እምቢ ብሎት በቻምፒዮንስ ሊግ ላይ የሚያገባው ወይ በዩሮፓ ሊግ ላይ ሲባል የነዛ የአውሮፓ ሀገራት ሌሎች ሊጎች ላይ ያሉ ክለቦች አጫዋወትና ምናምን እያልሽ ነው ማብራሪያ መሰጨው። ኖ እሱ የፈረመው ለዩሮፓ ሊግ ተብሎ አይደለም ለቻምፒዮንስ ሊግ ተብሎ አይደለም የፈረመው ለሁሉም የውድድር አይነቶች ማንቸስተር ናይተድን እንዲያገለግል ነው፣ ነበረ ሞግቱ ይሄ ነገር አሁን ለቪክቶር ዮኮሬሽን ቢሆን የሚሰራ ይመስለኛል ልልሽ ፈልጌ ነው። ስለዚህ ይሻሻላሉ ብያምናለው እነዚህ ሶስት ተጫዋቾች ቀሽም ዝውውር ተብሎ እስከ መጨረሻው ይዘለቃል ብያላስብም። ግን በመሻሻል ተስፋ ራንክ አድርግ ካልሽኝ ግን አሁንም ደግሞ እኔ አሌክሳንድር አይዛክ ቪክቶር ዮኮሬሽ እና ቤንጃሚን ሼሽኮ ብዬ ነው አንደኛው ሁለተኛ ሶስተኛ ምለው ሳምሪ ደግሞ ዮኮሬሽ አይዛክ ና ሼሽኮ ብላለች ነው እናንተስ ብለን እንጠይቃለን በጣም አድርገን እናመሰግናለን ሁላችሁም በያላችሁበት የአማረ እለተ ቅዳሜ ይሁንላችሁ ኢትዮጵያ ለዘለ አለም ትኖር